እኔ አለም ሁሉ እንዲያውቀው የምፈልገው አገሬ ኢትዮጵያ ሁልጊዜ የምታሸንፈው በቆራጥነትና በጀግንነት ነው መልካም ውጤት የሚያመጡ ሰዎች አሳዛኝ አደጋም የሚገጥማቸዋል በእግዚአብሔር ፈቃድ የኦሎምፒክ ማራቶንን ለማሸነፍ በቃ እንዲሁም በእግዚአብሔር ፈቃድ የመኪና አደጋም ደረሰብኝ ድሉን እንደተቀበልኩ ሁሉ እንዲሁም መከራው መቀበል አለብኝ ሁለቱም የህይወት ሁኔታዎች ስለሆኑ በዘቃ ጠቀብ ብዬ ህይወቴን በደስታ መኖር ያለብኝ በማለት የተናገረው ግሩሙ አትሌት አበበ ቢቂላ ነው። ሰላም ውድ የኢትዮጵያ ዴሊ ተከታታዮች፣ እናንተን ይመጠናሉ ትምህርት ያስጨብጠዋል ናቸውን መረጃዎች ይዘን መተናል። እንደተለመደው ላይክ፣ ሼር እንዲሁም ለቻናሉ ዲስ ሲሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ልትሆኑ በአክብሮት ስንጠይቅ ወደ እለቱ መሰናዷችን እናልፋለን። አበበ ቢቂላ ነሐሴ ውስጥ በ1925 ዓ.ም በሸዋ ወራጃ ደነባ ልዩ ስማ ጃቶ ከምትባል ስፍራ ላይ ከአባቱ አቶ ደምሲ ያለሜ እና ከእናቱ ከወይዘሮ ውድነሽ መንበሩ ተወለደ። ቢቂላ የሚለውን የአባት ስም መጠሪያ ያገኘው ግን ከእናቱ የመጀመሪያ ባልና ካሳደጉት አቶ ቢቂላ ነው። ወጣቱ አበበ እንደ አካባቢው ልምድ በእረኝነትና በትምህርት ተሰማርቶ በ12 ዓመቱ የቄስ ትምህርቱን አጠናቀቀ። በዚህ በጨቅላ እድሜው ስመ ጥሩ የገና ተጫዋች እንደነበር ይነገርለታል። በ1944 ዓ.ም አዲስ አበባ ሄዶ በክብር ዘበኛ በወታደርነት ይቀጠርና በገና ጨዋታና በስፖርት እየዳበረ ቆየ። ወዲያው በ1946 ዓመተ ምህረት የልጆቹን እናት ወይዘሪት የውብዳር ወልደ ጊዮርጊስን አገባ። በህዳር ወር በ1948 ዓ.ም በ16ኛው የሜልቦርን ኦሎምፒክ ላይ የተሳተፈውን የኢትዮጵያን ቡድን ለመቀበል በተደረገ ሰልፍ ላይ ከጀርባቸው ላይ የአገራቸውን ስም የተጻፈበትን መለያ ልብሳቸውን ለብሰው አገራቸውን ወክለው የተዳደሩትን ወጣቶች ባየ ጊዜ ምን ያህል የኩራት ስሜት እንደተሰማውና ያን ጊዜም እንደነሱ ለመሳተፍ እንደወሰነ ይጠቀሳል። በዚሁ ዘመን አበበ በብሔራዊ የሰራዊት እርስ በርስ ውድድር ላይ ተሳትፎ በ5000 ሜትር እና በ10000 ሜትር ሩጫ የብሔራዊን ክብረ ወሰን የያዘውን የጊዜ ስፖርት ጀግና ዋሚ ቢራቱን እና አበበ በማራቶን ውድድሩ ሲገጥሙ ተመልካቹ ህዝቡ ዋሚ ያሸንፋል ብሎ ነበር የሚጠብቀው። ከጥቂት ኪሎ ሜትሮች በኋላ ግን አበበ ቢቂላ የተባለ ያልታወቀ ወጣት ቀድሞ ሩጫውን እየመራ እንደሆነ ህዝቡ በሬዲዮ ሰማ። አበበ በቀላሉ ይህን ውድድርም አሸነፈ። ዮዋሚንም የ5000 እና የ10000 ሜትር ክብረ ወሰን በመስበር እየታወቀ መጣ። በዚሁ ሁኔታው አበበ በ1952 ዓ.ም የሮማ ኦሎምፒክ በተወዳዳሪነት የተመረጠውና ከአራት ዓመት በፊትም ያንን የአገሩ መለያ ልብስ በዓለም አቀፍ ውድድር ላይ ለብሶ ለመሳተፍ ያለመውን ህልሙን እውን አደረገው። በጦር ካምፕ ውስጥ አበበ የሚያደርጋቸው ልምዶችና ውድድሮች በጥሞና ይከታተሉ የነበሩ ስዊድናዊ አሰልጣኝ ኦኒኒስካነን የአበበን ችሎታ በመገንዘባቸው ከሌሎች አትሌቶች ጋር ተቀላቅሎ ልምምድ እንዲሰራ ያደርጉት እና የሮማ ኦሎምፒክ እስኪቃረብ ድረስ በሚል ከ2000 ሜትር በላይ ከፍታ ባላቸው ተራራማ ቦታዎች ላይ የመሮጥና የ1500 ሜትር ተደጋጋሚ የፍጥነት ሩጫ ልምምዶችን እንዲሰሩ ያደርጓቸዋል። አገራቸውን ወክለው በዚህ ውድድር ላይ ለመሳተፍ ከአሰልጣኙ ጋር ወደ ሮማ ካመሩት የኢትዮጵያ ተወዳዳሪዎች መሃል ለማራቶን ሩጫ የተመረጡት አበበ ቢቂላና አበበ ዋቅጅራ ነበሩ። ውድድሩ አንድ ወር ሲቀረው እዚያው ሮማ ከተማ ውስጥ ሲሰለጥኑ የቆዩት ሁለቱ አበቦች የሩጫውን መንገድ በጥንቃቄ እንዳጠኑና ሲሮጡን በባዶ እግራቸውም በጫማም እንደተለማመዱ አበበ በጫማ ሲሮጥ በአምስትና በስድስት እርምጃዎች ስለሚዘገይ ሁለቱም በባዶ እግራቸው እንዲሮጡ መወሰኑን አሰልጣኙን ይስካነን ከውድድሩ በኋላ አሏል ማጋዚኔ 1960 ለተባለ መጽሔት እየተናገሩት ያሳያል። ኒስካነን ሩጫው በማታሳ ስለሚካሄድ የሞቀ መንገድ ሬንጅ እንደማይጎዳቸውና ከውሳኔውም በኋላ ውስጥ እግራቸው እንዲጠነክር ኦሎምፒክ መንደሩን በባዶ እግራቸው እንዲሄዱ እንደነበርም ተናግሯል። በዚሁ መጽሔት ላይ ዋቢ ቢራቱ የተዘጋጀውም የተመረጠውም ለ10 ሺ ሜትር ሩጫ ውድድር እንደነበርና የኦሎምፒኩ ዝግጅት በሚያደርጉት ጊዜ በራሱ ውሳኔ ከስልጠና ጣቢያዎች እስከ አዲስ አበባ ድረስ በአንድ ቀን 100 ኪሎ ሜትር በመሮጥ በመታመሙ ከቡሩ እንደወጣ ይናገሩታል። አሰልጣኝ ኙ ኒስካነን ሁለቱንም ኢትዮጵያን ራጮች የጊዜውን ምርጥ ማራቶን ተወዳዳሪዎች የሞሮኮ ራህዲ ቤን አብዴ ሰላም፣ የኒውዜርላንድ ባሪ ማጊ፣ የሶቪየቱ ኮንሲስታንቲ ቮሮቢዮቭ እና በወቅቱ ማራቶን ክብረ ወሰን ባለቤት የነበረው ሰርጌ ፖፖቭ እና የብሪታንያ ተወላጅ ዴኒስ አጎርማን እንደሆኑ በጥብቅ አስጠንቋቸዋል። ራህዲ የለብሳል የተባለው የመለያ ቁጥር 26 መሆኑን ያጠናው አበበ ውድድሩ ላይ ይህንን ቁጥር ለመለየት ሲፈልገው ለካስ አብሮ ሲሮጥ አላወቀውም። አበበ በውድድሩ ላይ ከ20 እስከ 30 ኪሎ ሜትር ላይ ባሳየው ፍጥነት አብዛኞቹን ባላገሮቹን ጥሎ ሲሄድ የቀረው ራህዲ ብቻ ነበር። እሱም ብዙ አብሮት አልቆየም። አበበ ድሉን ከተቀናጀ በኋላ፣ ከተማው ክልል ውስጥ ስገባ ከኋላ ላይ የምሰማቸው ኮቴዎች እየቀነሱ መጡ። ፍጥነትም ስጨምር እስከናካቴው ድምጹም አልነበረ። ለአንድ ሰዓት ሙሉ የኮቴዎች ካካታ ሳደምጥ ቆየሁና፣ በኋላ አሁን ጸጥታ ሲሰፍን እየተከተለኝ እንዳለ ለማየት ፊቴን ማዞር አላስፈለገኝም ብሏል። አበበ አስተሳሰቡ ራህዲ እስኪያጋጠመው ድረስ ጉልበቱን ለመቆጠብ ስለነበር በዚሁ ምክንያት ባይሆን ኖሮ ክብረ ወሰኑን በተሻሻለ ውጤት ይሰብር እንደነበር ኒስካነን ጥርጣሬ እንዳልነበራቸው ገልጿል። ሆኖም አበበ ቢቂላ ውድድሩን በ2 ሰዓት ከ15 ደቂቃ ከ16 ነጥብ 2 ሴኮንድ በማገባደድ የዓለም ክብረ ወሰን ሰብሮ ወርቅ አገኘ። ራህዲ ሁለተኛና ባዲ ማጊ ሶስተኛ ወጡ። የጣሊያን ጋዜጦች በነጋተው ኢትዮጵያን ለመውረር የጣሊያን አገር ወታደር ሁሉ አስፈልጓት ነበር ኢትዮጵያ ግን አንድ ወታደር ብቻ ልካ ድፍን የሮማን ወረረች የሚል ጽሁፍ ይዘወተው ነበር። ለመጀመሪያ ጊዜ በኦሎምፒክ ውድድር አሸንፎ የወርቅ ሜዳሊያ የወሰደው ጥቁር አፍሪካዊ አበበ ቢቂላ ነው። ይህም አጋጣሚ ለብዙ ጥቁር አፍሪካውያን በዓለም አቀፍ ውድድር እንዲሳተፉ በር ከፍቷል። የአበበ ቢቂላ ዝናም ከዓለም ጫፍ እስከ ጫፍ ተዳረሰ። የድሮ የሰርጋይ ፖፖቭ አረጉ የዓለም ክብረ ወሰን 2 ሰዓት ከ15 ደቂቃ ከ17 ሰከንድ ነበር። የአበበ ቢቂላ አዲሱ የዓለም ክብረ ወሰን ደግሞ ሁለት ሰዓት ከ15 ደቂቃ ከ16 ነጥብ ሁለት ሰከንድ ነው። አበበ ከዚች ውድድር በኋላ ወደ ኢትዮጵያ በተመለሰ በሁለት ወሩ በክቡር ዘበኛ ሰራዊት ዋና አዛዥ ብርጋዴር ጄኔራል መንግስቱ ንዋይና በወንድማቸው ገርመሜ ንዋይ ታህሳስ የተካሄደው 1953 ዓ.ም የታህሳስ ግርግር መፈንቅለ መንግስት ሙከራ ሲከሽፍ የሰራዊቱ አባል የነበረው አበበም ከሌሎቹ ወታደሮች ጋር በመጠርጠር ለጥቂት ጊዜ ታስሮ ነበር። ከታሳሱ ግርግር በኋላ እስከ ጥቅምት 1954 ዓ.ም ድረስ አበበ በግሪክ በጃፓንና በቼኮስሎቪያ በማራቶን ተወዳድሮ በሁሉም አንደኛ በመውጣት አሸንፏል። በሚከተሉት ሁለት ዓመታት ግን በማናቸውም የዓለም አቀፍ ማራቶን ውድድር ላይ ሳይሳተፍ ቆይቶ በሚያዝያ 1955 በቦስተን ከተማ በተካሄደው ማራቶን ላይ ተሳትፎ አምስተኛ ሆኖን የጨረሰው ሐምሌ 3 1956 ዓ ም አዲስ አበባ ላይ የተካሄደው የኢትዮጵያ ኦሎምፒክ ማጣሪያ ውድድር በአበበ አሸናፊነት በሁለተኛ ደረጃ ደግሞ ማሞ ወልዴና በሶስተኛ የወጣው ደመሴ ወልዴ ወደ ቶኪዮ እንደሚጓዙ ሲረጋግጥ በመላው ዓለም ኢትዮጵያ አንድ ብቻ ሳይሆን ሶስት ኃይለኛ ተወዳዳሪዎች እንዳላት ተሰማ። የ1957 18ኛው የቶኪዮ ኦሎምፒክ ሊካሄድ 40 ቀናት ሲቀረው አበበ በቂላ በማራቶን ውድድር ላይ ልምምድ ላይ ነበር። በልምምዱ ላይ እያለም ህመም ቢያሰማውም ህመሙን ችላ በማለት ልምምዱን ቀጠል ነገር ግን በልምምድ ላይ ራሱን ስተወድቅና አንስተው ወደ ሆስፒታል ሲወስዱት ህመሙ ያበጠ የተርፍ አንጀት ሆኖ ተገኘ። ወዲያው ቀዶ ጥገና ተደርጎለት ለጥቂት ቀናቶች ካገገመ በኋላ በሆስፒታሉ ቅጥር ግቢ ውስጥ በምሽት ልምምዱን ቀጠለ። አበበ ቢቂላ ከኢትዮጵያ ኦሎምፒክ ቡድን ጋር አብሮ ወደ ቶኪዮ ሲጓዝ በርትቶ ወዳደር ብሎ ያሰበሰው ሰው አልነበረም። አበበ ግን ጫማ አድርጎ ለዚህ ማራቶን ውድድር ጥቅምት 11 ከአርባ አገሮች ጋር ከተወጣጡ 79 ተወዳደሮች ጋር ተሰለፈ። ለአበበ በቂላ ምንም አዲስ ዘዴ አላስፈልጉም። አሰልጣኙ ኦኒ ኒስካነን እንደ ሮማ ኦሎምፒክ ከፊት ከመሩት ቡድኖች ጋር እስከ 20 ኪሎ ሜትር ድረስ አብሮ እንዲሮጥና ከዚያም በኋላ ውድድሩን እንዲመራ መከሩት። በዚህ ምክር መሰረት ከሮጠ በኋላ ፍጥነቱንም በጥንቃቄ ቀስ በቀስ እየጨመረ ሄደ። በ15ኛው ኪሎ ሜትር ላይ አብረውት የነበሩት የአውስትራሊያው ሮማን ክላረን እና የአየርላንድ ጄምስ ሆጋን ብቻ ነበሩ። አበበ በቂላ በቀዶ ጥገናውም ሆኖ በሞቃታሙ የአየር ሁኔታ ምንም አይነት እንከን አልታየበትም። እንዲሁም ሲሮጥ ለሚከተለው ከመሬቱ በላይ የሚሳፈፍ ይመስል ነበር። አሰልጣኙ ኦኒኒስካንን ትንሽ ጉልበት በመጠቀም እንዴት መሮጥ እንዳለበት ያስተማሩትን አበበ ቢቂላ በተግባር ላይ ሲውለው እንደ ሩጫውን ምንም አይነት ጥረት የሚያስፈልገው ያስመስለው ነበር። አበበ ቢቂላ በኦሎምፒክ ስታዲየም ውስጥ የገባው ብቻውን ነበር። በዚህም ይጠባበቅ የነበረው የሰባ ሺህ ህዝብ ተመልካች በከፍተኛ ሁኔታ አድናቆቱን ገልጾለታል። በዚህ ውድድር ላይ የራሱን ክብረ ወሰን በድጋሚ በመስበር አሻሽሎታል። አዲሱ ክብረ ወሰንም 2 ሰዓት ከ12 ደቂቃ ከ11.2 ሰከንድ ነበር። ውድድሩንም እንደጨረሰ ምንም አይነት ድካም አልታየበትም። እንዲያውም ገና ሊሮጥ እየተሰናዳ ነበር ይመስል ተመልካቹንም በጣም ያስገረመው በውድድሩ ምክንያት ጡንቻውና መገጣጠሚዎቹ መገጣጠሚያዎቹ እንዳይተሳሰሩ የተለያዩ ሰውነት ማሟቂያዎች ስፖርቶች ሲሰራ መመልከታቸው እንዲሁም እርጋታው እና ቀልጥፍናው ነበር። አበበ ከውድድሩ በኋላ ተጠይቆ ሲመልስ ሌላ 10 ኪሎ ሜትር ጨምሮ መሮጥ ይችል እንደነበር ተናግሯል። ደምሴ ወልዴ በ10ኛ ደረጃ ሲጨርስ ማሞ ወልዴ ግን ከ15 ኪሎ ሜትር ላይ አቋርጦ ከውድድሩ ወጥቷል። አበበ ከሮሙ ድል አራት ዓመት በኋላ ቶኪዮ ድሉን ሲደግም የኦሎምፒክ ብቻ ሳይሆን የዓለምንም ክብረ ወሰን መስበር ይችሏል። ከእርሱ በፊት ማንም ያልፈጸመውን ከእርሱም በኋላ ለ16 ዓመታት ማንም ያላደረገውን የኦሎምፒክ ማራቶን ሁለት ጊዜ አከታትሎ የመውሰድ ድልንም ፈጽሟል። ይህም ብቻ አይደለም። በአሸናፊነት የገባበትም ሰዓት እጅግ በጣም ፈጣንና በእንግሊዛዊ ባዘል ሄትሌይ በ2 ደቂቃ 13 ሰከንድ 55 ሰኮንድ ተይዞ የነበረውን የዓለም አቀፍ ክብረ ወሰን በ1 ደቂቃ 45 ሰከንድ 8 ማይክሮ ሰከንድ የሰበረ ነው። እንደ በረዶ ነጫጭ ጥርስ አብቅሎ ይቆረጣጠማል፣ ሰዓት እንደበቅሎ ብለው በወቅቱ የኢትዮጵያ ኦሎምፒክ ኮሚቴ ዋና ጸሐፊ የወሎካን መሪ የነበሩት አድሮን አቶ ይድነቃቸው ተሰማ እንዲቀኙለትም አድርጓል። ቻርሊ ሎቬት ማራቶን በኦሎምፒክ በሚለው መጽሐፉ ላይ ስለ ቶኪዮ ውድድሩ ሲዘገቡ ግማሽ ሩጫው እንዳገባደደ በአምስት ሰኮንድ ልዩነት ይመራ ነበር ይላል። ሎቤት የክፍለ ዘመኑ ሩጫ ብዙ ታሪክ የተጻፈለትና የተወራለት ውድድር ነው ሲል አበበ ቢቂላን ደግሞ ወደር የሚያገኝነት እውነተኛ የማራቶን ሯጭ ምሳሌ ነው ይለዋል። ሪቻርድ ቤኔዮ ደግሞ የማራቶን ጌቶች በሚለው መጽሐፉ አበበ ቢቂላ ሩጫው ምን አይነት ጥረት የሚያስፈልገው ያስመስለዋል ብሎታል። አበበ ቢቂላን ሲያዩት ረጅም ቀጠን ያለ በቀላሉ ተሰባሪ ይመስላል። ነገር ግን ከሚገባው በላይ ጠንካራ አትሌት ነው ይለናል። አበበ በቂላ ማናቸውም የማራቶን ሩጫ ተወዳዳሪ ሊሆን የማይገባው ምሳሌ ነው ብለዋል። ቀጥሎም አበበ በቂላ የተፈጥሮ ካፈራቻቸው ምርጥ የዓለማችን አትሌቶች አንዱ ነው ይላል። በዚህም በቶኪዮ ድል የተነሳ ለሁለት ጊዜ የኦሎምፒክ ማራቶንን ያሸነፈ ብቸኛ አትሌት አድርጎታል። አበበ በቂላ ሁለተኛውን ወርቅ ይዞ ወደ ኢትዮጵያ ሲመለስ የአዲስ አዲስ አበባ ህዝብ ተገልብጦ ወጥቶ የጀግና አቀባበል ካደረገለት በኋላ ንጉሰ ነገስቱ የሻምበልነት ማዕረግና አዲስ ቮልስዋገን ዋገን ቤተል ሸለሙት። ሻምበል አበበ ቢቂላ በ1960 ዓ.ም ተምረት በሽልማት የተሰጠውን ቮልስዋገን መኪና በአዲስ አበባ ውስጥ ሲነዳ አደጋ ደርሶበት ከወገቡ በታሸ በሆነ ንጉሰ ነገስቱ ለህክምና ወደ እንግሊዝ አገር ልከውት በታዋቂው ስቶክ ማንድቪሊን ሲረዳ ቢቆይም ከተሽከርካሪ ወንበር የማያላቀቀው በመሆኑ ወደሚወደት ሀገሩ በቃሬዛ ተመለሰ። አዲስ አበባ ቦሌ አየር ማረፊያ ሲደርስ ቤተሰቦቹ፣ ወዳጆቹ፣ ደጋፊዎቹ ተቀበሉት። በብዙ ወደሚቆጠሩ ኢትዮጵያውያንም በየመንገዱ ዳር ተሰልፈው እያጀቡ ተቀበሉት። ከአደጋው በኋላ እነኛ ዓለምን ያስደንቁ እግሮች ግን ሁለተኛ ያልተራመዱ፣ ሻምበል አበበ ቢቂላ ሮማን የወረረው ብቸኛ ወታደር በተወለደ በ41 ዓመቱ የሜክሲኮን ሩጫ አቋርጦ መንገድ ዳር በወደቀ በ6 ዓመቱ ጥቅምት 15 1966 ዓ ም የህይወት ትግሉን ጨርሶ ከዚህ ዓለም በሞት ተለየ። ከተወዳደረባቸው 15 የማራቶን ውድድሮች 12ቱም በአንደኝነት የጨረሰው ኢትዮጵያዊ ጀግና ጉዞ አከተመ። አበበ አዲስ አበባ በቅዱስ ዮሴፍ ቤተክርስቲያን ሲቀበር አጼ ኃይለሥላሴ በተገኙበት ዘመዶቹ ወዳጆቹና አድናቂዎቹ ጋር ከ75000 በላይ የሚሆን ህዝብ ተሰባስቦ እየተላቀሰ የመጨረሻ ስንብት አድርጎለታል። ዕለቱም በመላ ኢትዮጵያውያን የሐዘን ቆኖ እንዲታወስ ተደርጓል። ለዛሬ የነበረን ዝግጅት ይህን ይመስል ነበር። አብራችሁን እስከ መጨረሻው ደቂቃ ድረስ ለቆያችሁ፣ እያመሰገንን ሌሎች የኢትዮጵያ ዴሊ ዝግጅቶች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንደደረሰ። ፕሮግራሙን ስመራ የነበርኩት እኔ ማቲያስ ታደሰ ነኝ። መልካም ጊዜ።